ሰላም ሰላም፣ እንዴት ናችሁ? የአሁ ለሁሉም የዩቲብ ቻናል ቤተሰቦች ሰላም ናችሁ? እንዴት ናችሁ? በባለፈው ዝግጅታችን ከአማርኛ ሆሄያት ውስጥ ወይም ፊደላት ውስጥ ሶስት የፊደላት ቤተሰቦችን መርጠን ሀ ለ እና እቺ ሀ የምትባለዋን ወይም ሁለቱን ሀዋች እና አንድ ለ ሶስት ፊደሎችን መርጠን እንደምታዩት እንደዚህ ቃላትን አዘጋጅተን ቃላትን እንዴት እንደምታነቡና የፊደላትን ቅርጽ ደግሞ እንዴት እንደምትለዩ እያሳየናችሁ ነበረ። በዛሬው ዝግጅታችን ደግሞ ቀጣይ ክፍል የሆነውን በመ በሠና በረ ሶስት ፊደሎች በየራሳቸው በእያንዳንዱ ፊደል አራት አራት ቃላትን መስርተንባቸዋል። እነዚህን ቃላት በማንበብ የማንበብ ልምዳችሁን ታዳብራላችሁ። የፊደላትን ቅርጽ ትለዩበታላችሁ። ቃላትን ለመጻፍ እንዴት እቃ ፊደላትን እንደሚደረደሩ ትለማመዱበት አላችሁ። ከዛ በተጨማሪ ደግሞ ፊደላትን አጣምሮ ለማንበብ እየተቸገራችሁ ያላችሁ ልጆች ደግሞ ፊደላት ተጣምረው እንዴት እንደሚነበቡ ትለማመዱበት አላችሁ። ይህንን ደግሞ ፊደላትን ገና እየጀመራችሁ ያላችሁ የፊደላትን ቅርጽ እየለያችሁ ያለ መለየት ያልቻላችሁ ገና ደግሞ ጀማሪዎች ደግሞ ቢያንስ ከአማርኛ ፊደላት ውስጥ የሦስት ፊደላት ቤተሰቦችን ታውቃላችሁ ማለት ነው። ያ ማለት ሶስቱ ፊደላት እያንዳንዳቸው ሰባት ሰባት ሆሄዎች አሉት ሀያ አንድ ሆሄዎችን ወይም ሀያ አንድ የአማርኛ ፊደላትን ትለዩበታላችሁ ማለት ነው። እንግዲህ ይህን ሁሉ ጥቅም ሊያስገኛችሁ የሚችል ቪዲዮ ስለሆነ ጀምራችሁ ባተውት ትጠቀሙበታላችሁ። ከዛ በተረፍ ይህን ቪዲዮ እየተከታተላችሁ በአጭር ጊዜ መለየት ለምትፈልጉ ደግሞ ቀጥታ ብታናገሩን ብትደውሉልን፣ አስጠኝ መድበንላችሁ ወይም ደግሞ አስተማሪ እናንተን በሚመቻችሁ ሰዓት እየገባ የሚያስተምር አስተማሪ መድበንላችሁ፣ በአጭር ጊዜ ጥሩ እውቀት ይዛችሁ ማንበብ መጻፍና ሌሎቹንም ትምህርቶች ቢሆን ማወቅ ከፈለጋችሁ፣ ማንኛውንም አስተማሪ መድበንላችሁ፣ እናንተ በምትፈልጉት ሰዓት ስለሚያስተምራችሁ፣ ብታናግሩን ይህንን ማድረግ እንችላለን ማለት ነው። ስለዚህ በዛሬው ዝግጅታችን ይዘነው የመጣን ከተመጡት ፊደሎች የመጀመሪያው መያ ነው። ይህም ፊደል በትክክል ልጥራላችሁ። መ ሙ ሚ ማ ሜ ም ሞ። አንዴ እንደገለድ ገማ አብራችሁኝ። ጥሩ መ ሙ ሚ ማ ሜ ም ሞ። እንግዲህ በዚህ ፊደል ደግሞ አራት አራት ቃላት በእያንዳንዱ ሆሄ ማለት ነው በአንደኛው፣ በሁለተኛው፣ በሶስተኛው፣ በአራተኛው፣ በአምስተኛው፣ በስድስተኛው እና በሰባተኛው አራት አራት ቃላት ተመስርተውባቸዋል። ስለዚህ እናንተ መጀመሪያ የፊደላትን ልዩነት የቅርጻቸው እንዴት ነው፣ አንደኛው እና ሁለተኛው እንዴት ነው የሚለያየው የምትሉ ደግሞ ከአንደኛው ወደ ሁለተኛው፣ አንደኛውን ፊደል ከያዛችሁ እናንተ ሁለተኛውን ፊደል ለመጻፍ ከፈለጋችሁ፣ አንደኛውን ፊደል ተጽፎና ከጎኑ ላይ አግድም መስመር ብትጨምሩበት ሁለተኛው ፊደል ይሆናል ማለት ነው። ሶስተኛውን ፊደል ለመጻፍ ደግሞ ባለ ሁለት እግር ፊደላት ከሆኑ ወይም ባለ ሶስት እግር ፊደላት ከሆኑ ከእግራቸው ላይ ሸፈፍ ማድረግ ነው። እግር የሌላቸው እንደ መ እና እንደ ሰ እንደ ወደ ላይ እንደተገለበጠው ወይም እንደ ሳቱሰ እና እንደ መ እንደ አ የ0 አ እና ሌሎቹን ፊደሎች አይነት እግር አልቦ ፊደሎች አሉ። እንደዚህ አይነት ከሆኑ ደግሞ እግር ተጨምሩላቸው እና ጠማማ ነገር ተጨምሩባቸዋላችሁ። እግር ያላቸው እንደ ለምሳሌ እንደ ሃ ለምሳሌ ሶስት እግር አለው። ሌሎቹን ፊደሎች አሉ። ለ ሰ የሚባሉ ፊደሎች ንጉሱ ሰ እነዚያ እግር ያላቸው ወደ ታች የተዘቀዘቀ ሁለት እግር መቆሚያ ነገር ያላቸው ከሆኑ ከእግራቸው ላይ ሸፈፍ ማድረግ ነው፣ ሶስተኛ ፊደላትን ለመመስረት። አራተኛ ፊደል ከሆነ ደግሞ እግር ያለው ከሆነ በግራ በኩል ያለውን እግሩን ማሳጠር ነው። እግር የሌለው ከሆነ ደግሞ እግር አልቦ ፊደላት ከሆኑ እንግዲህ የተጨመረለትን ፊ ከሦስተኛው ላይ እየጨመራችሁለትን እግሩን ሸፈፍ ያለውን ብቻ ቆርጣችሁ ብታዩት አራተኛ ፊደሉ ይሆናል። አምስተኛ ፊደላት ከእግራቸው ላይ ቀለበት መጨመር ነው። እንግዲህ የጨመራችሁት እግር አለ። ከእሱ ላይ ቀለበት ብትጨምሩበት አራተኛ ፊደሉ ይሆናል፣ ሶሪ አምስተኛ ፊደሉ ይሆናል ማለት ነው። እንግዲህ ስድስተኛ ሰባተኛ ፊደሎች ብዙ ጊዜ እየራሳቸው ባህሪ የቅርጽ አቀያየር ባህሪ ያላቸው አብዛኛውን ጊዜ እንደዚህ ስድስተኛ ፊደሎች ርክርክ ነገር ይኖራቸዋል። ወይም ጠመም ያለ ነገር ነች፣ ነህ፣ ነት ስታያቸው እንደዚህ ነገር ባህሪ ያላቸው። በተረፍ ሰባተኛ ፊደላት ላይ እግር ያላቸው አብዛኛውን ጊዜ በቀኝ እግር፣ በቀኝ በኩል ያለው እግራቸው ያጥራል ሁሌም ቢባል ልክ ይሆናል። እንደ አንዴ እንደ ለ ያሉ ፊደሎች የተለየ ባህሪ ከሌላቸው በቀኝ በኩል ያለ እግራቸው ያጥራል ማለት ነው። ከአራተኛ ላይ በግራ በኩል ያለ ካጠረ ከሰባተኛ ላይ መጥተው ደግሞ በግራ በኩል ያለው ሶሪ በቀኝ በኩል ያለው እግራቸው ያጥራል ማለት ነው። ከዚህ በግራ ከዚህ በኩል ደግሞ በቀኝ በኩል ያለው ያጥራል። እንግዲህ እንደዚህ ካስረዳኋቸው በእያንዳንዱ ፊደላት የመሠረቷቸውን ቃላት ደግሞ እንዴት እንደምታነቡ አብረን እያነበብን እነዚህን ፊደላት አጣምራችሁ እንዴት ማንበብ እንደምችሉ እና ፊደላት ደግሞ እንዴት እንደሚጻፉ በቅደም ተከተል ከቃላችሁ ላይ ያለውን ፊደል ነው የምጠሩት ያው እነዚህ ከቃላችሁ ላይ ያለውን ፊደል ከወረቀት ላይ አስቀምጣችሁ እንደዚህ ማንበብ ትችላላችሁ የሚለውን ለማሳየት ያህል ነው። ስለዚህ የማንበብ ትለማመድ አላችሁ ማለት ነው። ከኔ ጋር መጣ መጣ መራ ራ መራራ መሰለ መሰለ መ- ከ- ረ መከረ ሙ ዝ በሙ ነው። እነዚህ ሙና ቀጥሎ ያለው ከአንደኛው የው በመ አራቱና አነበርም በሙ ደግሞ ሙ ዝ ሙዝ ሙ ዚ ቃ ሙዚቃ ሙ ከራ ሙከራ ሙ ስ ና ሙስና ከዚያ ሶስተኛ ፊደል ሚ ነው። ሚ ሚ ዜ ሚዜ ሚ ዛ ን ሚዛን ሚ ስት ሚስት ሚ ስ ጥ ር ሚስጥር ቀጣዩ አራተኛ ፊደል ማ

ሜላት፣ ሜላት፣ ሜ፣ ዳ፣ ው፣ ሜዳው። ከታዩ ስድስተኛ ፊደል ም፣ ም፣ ቹ፣ ምቹ፣ ምክር፣ ምክር፣ ምግብ ምግብ ምርጫ ምርጫ ከዛ ሰባተኛ ፊደል ሞ ነው። ሞ ሞ ላ ሞላ ሞ ከ ረ ሞከረ ሞ ገ ስ ሞገስ ሞ ስ ሞስኮ። እንግዲህ የምታዩት ነው ይሄ። ይህን ነገር እንደዚህ በትክክል ፊደላትን በቅደም ተከተል ከጠራችሁ በትክክል አነበባችሁት ማለት ነው። በቀጣዩ ፊደል ደግሞ ሰ ነው እንደምታዩት ሰ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አንዴ ልድገምላችሁ። ሰ ሱ ሲ ሳ ሴ ስ ሶ። እሺ፣ አሁን ሰ ሰጠ። እንግዲህ በዚህ እየተመሰረተ ነው። ሰጠ ሰ መረ ሰመረ ሰ

ሳ ሳ ር ሳር ሳ ጥ ን ሳጥን ሳ ም ባ ሳምባ ሳ ይ ን ስ ሳይንስ ቀጣዩ ሴ ነው። ሴ ት ሴት ሴራ ሴራ ሴራ ው ሴራው ሴ ቶ ች ሴቶች ከዚያ ስድስተኛው ፊደል ስ ያው ስድስተኛው የሰ ቤተሰብ ማለት ነው። ስ ስ ራ ስራ ስ ፍ ራ ስፍራ ስ ል ጣ ን ስልጣን ስ ር አ ት ስርዓት ከዚያ ሰባተኛው ሶ ሶ ፋ ሶፋ ሶ ስ ት ሶስት ሶ ማሌ ሶማሌ ሶ ር ያ ሶርያ። እንግዲህ ቀጣዩ ፊደል የሆነው ረ ረ ነው። ረ ሩ ሪ ራ ሬ ር ሮ። አንዴ ልድገምላችሁ ይህንን ረ ሩ ሪ ራ ሬ ር ሮ። እንግዲህ ረ በረ የተመሰረቱ እነዚህ አራት ፊደሎች አሉ። ረ ሳ ረሳ። እነዚህ አራት ቃላት ማለት ነው። ረሳ ረ ጅ ም ረጅም ረ ከ ሰ ረከሰ ረ ገበረገበ እንግዲህ እናንተ በረ ብዙ ቃላትን መመስረት ትችላላችሁ። ብቻ ለማንበብ መለማመጃ ይሆናችኋል ብዬ የተወሰኑ ቃላትን ነው እንደዚህ መስርት የላችሁ የመጣው። እነዚህን እየጻፋችሁ እየደጋገማችሁ እያነበባችሁ ተለማመዱባቸው። ሩ ሩ ቅ ሩቅ ሩ ጫ ሩጫ ሩ ዝ ሩዝ። ሩሲያ፣ ሩሲያ። ከታይ ፊደል ሪ ነው። ሪ ይሄ የምታዩት ፊደል ሪ። መ ሪ መሪ። ሰ ሪ ሰሪ። ቀ ሪ ቀሪ። ጥ ሪ ጥሪ። ከዛ አራተኛ ፊደል ራ። ይሄን የመሰለ ቅርጽ አለው ራ ሰ ራሰ ራቀ ራቀ ራራ ራራ ራሄል ራሄል ቀጣዩ ሬ ነው። ሬ ሬ ት ሬት ሬ ድ ዮ ሬድዮ ዛ ሬ ዛሬ ወ ሬ ወሬ ቀጣዩ ር ነው። እር ወ ር ወር ዘ ር ዘር ጠ ር ጠር በ ር በር ቀጣይ ፊደል ደግሞ ሮ ድ ሮ ድሮ ዙ ሮ ዙሮ ጥሮ ጥሮ በሮ በሮ እንግዲህ እነዚህን ፊደላት እናንተ ቅርጻቸውንም እዩዋቸው፣ እየደጋግማቸው እያነበባችሁ፣ ከዚያ በተጨማሪ ደግሞ ቃላትን እንደዚህ ፊደላትን በቅደም ተከተል ከጠራችሁ በኋላ እያጣመራችሁ እየጠራችሁ እያነበባችሁ ተለማመዱባቸው። ልክ እንደዚህ። በተረፍ በዛሬው ዝግጅታችን ከዚህች ጋር እናበቃለን። በቀጣይ ሌላ ዝግጅት እስከምንመጣ ሰላም ሁኑ። መማር የምትፈልጉ ይሄው ስልካችን ከዚህ ጋር፣ በእሱ ስልካችን በዋትሳፕ በኢሞ በቴሌግራም አናግሩን። በምትፈልጉት ሰዓት የምትፈልጉትን ትምህርት እናስተምራለን። ልጆቻችሁን ለማስተማርና ለማስጠናት የምትፈልጉም እንደዚሁ አናግሩን። ልጆቹንም ተቀብለን እያስጠናን እያስተማርን እንገኛለን። ሰላም ሁኑ።